የመጣ ነው። እናንተ እንደምታውቁት የሞት ወንድሞቻችን እየመሰል ልናሳዝናቸው አይደለም፣ በዛሬው ቀን የመጣ ነው። ወታደር በተለይ ደግሞ መብረቁ ይታወቃልና እንኳን እንደ መብረቁ ያለ ወታደር ይቅርና ሌላውም ቢሆን ወታደር በመስዋዕትነት የታጀበ ድል ዘወትራዊ ባህሪውን፣ መስዋዕትነት መስዋዕትነት አለ፣ ሁል ጊዜ ድል አለ። እና ይሄ ድል እና መስዋዕትነት የወታደር ተፈጥሯዊ ባህሪው አብሮት የሚኖር ባህሪው። በዚህ መካከል እንዲህ እያለ ለሚኖር ወታደር መስዋዕትነቱን ሁሉ ጊዜ አትነግረውም። እኛና እናንተ ሌላውም የተቀረውም ቢሆን የተሰባሰብነው ለዚሁ ነው። ለምን የማይሞት ዘመነ ካሴ፣ የማይሞት ሻለቃ ዝናቡ፣ የማይሞት መንበረ፣ የማይሞት ተፈሪ ካሳሁን፣ የማይሞት ስለሽ፣ የማይሞት እሸቱ አይደለም። ዘን የወጣ ነው። ሁሉም ያው ነው የወጣው፣ ሁሉም ያው ነው። የማይሞተው ማን ነው? የወጣችሁለት አፈሙዛችሁ የዞረው አማራነት በአጠቃላይ ካለው ፍጥረት ያለ ጊዜው ያለ ገደቡ የፈጠረው ፈጣሪ ና ሳይለው ያ እንዳይሆን እንዳይጠፋ ነው። አማራነት እንዳይሞት ነው ጫካ የወጣችሁት። በጣም ከሞቀ ከዛ ከተቆጠረላችሁ ደሞዝ ከሞቀ ቤታችሁ በጣም እንዲሰፍ ብለው ከሚወዷችሁ ወላጆቻችሁ ከሌላው ተነጥላችሁ የሞጣችሁ ይሄ እሸቱ የሚባል ዘንድ ግለሰብ እንዳይሞት አይደለም፣ አማራ የሚባለው ስነ ፍጥረት እንዳይሞት ነው የወጣችሁት። አማራ የሚባለው ስነ ፍጥረት ወይም የአማራን ህዝብ ከሌሎች እህት ወንድሞቹ ጋር እስከ ዳግም ምጻት እንዲኖር ነው የወጣ። እማይሞተው አማራነት ነው፣ እኛ የወጣንለት አማራ። እማይሞት የሆነ ግለሰብ የለም። አፈሙዛቸው የቆመው ለዛ ነው። አማራነት ህልው ሆኖ እንዲኖር ነው። በጠላቶቹ ያለ ጊዜ ገደሙ እንዳይጠፋ ነው። እሱን ልጠብቁ ነው። ጥቅል አማራነትን ልጠብቁ ነው። እሱን ህልው አድርጋችሁ ልትኖሩ ነው የወጣችሁት። ስለዚህ የማይሞት ፍጥረት የለም ማለት ነው። ከመካከላችሁ የማይጎል የለም ማለት ነው። እስከ ነፃነታችን ድረስ አማራነትን ወደ ክብርና ልዕል ነው ልትመልሱ ነው የወጣችሁት። ያኔ ነው ሞታችንም የቆመው። ስለዚህ በየቀኑ የምትከፍሉት ህይወት የምትከፍሉት ዋጋ ወጣትነታችሁን ትታችሁ ሌላውን ነገር ሁሉን ነገር ትታችሁ ይኸው የምታዩት ነው። በየቀኑ የሚከፈለው ትግሉ፣ አፈሙዛችሁ የወጣበት ትግል፣ እናንተ በጠዋት የወጣችሁበት ትግል የነፍስና የስጋ ዋጋ ነው የሚከፈልበት። እንደዚህ በየቀኑ አንዳንዶቹ በጣም ይቀልዳሉ። እዛ ሌላ ለም ሆኖ ድሮናያቸው ሽቃያቸው ከላሻያቸው ይቀልዳሉ። በጣም እንደዚህ ነው ግን የሚከፈልበት የነፍስን የስጋን ዋጋ ነው። በየቀኑ ይሄ ነው። ከብሬ ሆኖ ዋጋ ነው የሚከፈልበት። የስጋ ይሄው የምትሆኑት አሁን አሁን፣ በዚህ እለት የስጋ ዋጋ ሲባል፣ በዚህ እለት ጓደኞቻችሁን አስቡ፣ ከተማ ያሉትን፣ ባህር ዳር ያሉትን፣ አዲስ አበባ ያሉትን፣ ሞጣ ያሉትን፣ እዚያ ጎንጅ ያሉትን አስቧቸው። እንዴት ነው የሚሆኑት? ከማንጋ ነው የሚሆኑት? ምን ሲያረጉ ነው የሚሆኑት? ምን ሲበሉ ነው የሚሆኑት? ምን ሲጠጡ ነው የሚሆኑት? እናንተ እንደው አስቡት፣ እጃችሁ ላይ እንኳ ትንሽ የምትጠጣ ነገር የለም። በየቀኑ የምትከፍሉትን ዋጋ አሰቃቂ ነው። እናትን ትናፍቅ ትችላለች። አባት ሊናፍቅ ይችላል። ልጅ ሊናፍቅ ይችላል። እህት ሊናፍቅ ይችላል። ቤተሰብ አጠቃላይ ይናፍቃል። እሱም ተውት። ረሃባ ምንም ላይ ኖር ይችላል። ምንም ደረቅሬሽን እንኳ ላይ ኖር ይችላል። ኮዳ እንኳ እያንዳንዳችን ላንይዝ እንችላለን። በየቀሩ ይህን ዋጋ እንከፍላለን በስጋችን ሁሉን ነገር መተው እያማረህ እየፈለግ ስጋህ እየፈለገ ሁሉን ነገር መናቅ ለዚህ ክብር ዋጋ ሲባል ይሄ አንዱ የስጋ ዋጋ ነው። በስጋችሁ የምትከፍሉት ዋጋ ነው። ዝም ብሎ አይደለም እየውልህ። ዝም ብላችሁ የሆነ ከላሽ አንገታችሁ የምትንቀሳቀሱ ወጣቶች ብቻ አይደላችሁም። ከዛ በጣም የተሻገረ ታሪክ ነው የምትጽፉት። ከዛ የተሻገረ ስጋዊ ዋጋ ነው የምትከፍሉት። በጣም ጥል ብሎ መቻል፣ የወንድሞቻችን ሞት እንዴት አይነት ከባድ ነገር መሰለ። ጥል ወደ ውስጥ ማንባት፣ ሁል ጊዜ ለማንም አትነግረው፣ ማንም ደግሞ በልክ አይገባውም። ስለዚህ ምንድን ነው የምታነበው? ወደ ውስጥ ነው የምታነበው። ሁል ጊዜ የወንድሞት ይሄ ነው ችግሩ፣ ወደ ውስጥ ታነባለህ። ይሄ የስጋ ዋጋ ነው። የነፍስ ዋጋ ደግሞ አይታችሁታል በጠራራ ፀሐይ

ያንን ሁሉ ትተህ ነው እንዲሁ በቃ ብለ ያን ያን በጣም የምትወደውን ልጅ ያን ቤተሰብ ሚስትህን ሁሉ ሌላው የሚናፍቀውን እሱን ቁሱን አይደለም ምላችሁኝ፣ ፎቅ ቤት መኪና ምናምን አይደለም ምላችሁ፣ ስጋችሁ እምቢ የሚላችሁን ያን ያን በማትችሉትን እኛ ያንን ትተን አንድ እርምጃ ከፍ ለማለት ያቃተንን ያንን ነገር ትተህ ትገባና አንድ ያዋጋን አንድ ያነፍስን ትሰጥና ትወድቀን። ከዛ መውደቅ ጀርባ ያለውን አላማ እዩት። ይሄ ነው የነፍስ በጣም ውድ የሆነ ዋጋ በጣም ውድ ማንስ ያን ይጥሰዋል? ማን ማን የሞራል ልዕልና አለው? ያንን አሁን እኔ በጣም እንደ በንትን የሚቦርቅ ልጅ ቢኖር ያንን ትቶ የሚጥስ ማን ሞራል ያለው አለ? በዛ ደረጃ የበቃ ብቁ የሆነ ማን አለ ከመካከል? እናንተ ካልሆናችሁ በቃ መንበሩ ካልሆነ በቃ ቅድም እንደተባለ ነው። ከትናንት እስከ ዛሬ በጠልፎች ነው ያለፉት። እዚህ ላይ ድርጅቱ ጭምር ደግሞ አላማውን እዚህ እጃቸው ላይ ያስቀመጠባቸው ልጆች አደረው ያስቀመጠባቸው ልጆች ናቸው። እነዚህ ልጆች ሁሉን ነገር ትተው ድሮ ነው ምውት የሆኑ ይቻል ነበር እኮ አዎ፣ ገብቻለሁ በዛ ላይ ግባ ምናምን ብሎ ደግሞም ግዴታ አይደለም ቢያንስ እንኳ ድሽቆ ካለበት ላይ መሆን እኮ ይቻላል። ከላሺ ዘዛ ምናምን ሳይፈር ዘንድ ተቁስቁ እኮ ማንም አያስገድድህም። ህጉ ራሱ ፕሪንሲፕሉ ራሱ እኮ አያስገድድህም። ይቻል ነበረ። እዛ አዲስ ቀው ላይ ሆኖ እንዲህ አድርጋ ተኩስ፣ አንተ እናንተ በዚህ ላይ ግቡ፣ በዚህ ላይ ጠላት እየሳሳ ነው፣ በዚህ ላይ ማፈግፈጊያ ቦታ አለ ብሎ መቀመጥ ይቻል ነበር። አለመሞት ይቻል ነበር። ያለው ሁሉ ነገር ትቶ እንደሚሉን ብንሆን ኑሮ እነሱ እንደሚሉት ለንዋይ፣ ለሌላው ለሌላው ሆኖ እዛ አፈሙዛችን ያነሳ ነው ቢሆን ኑሮ እንዲያ ማድረግ ይቻል ነበር። ግን አይደለም። በትክክል የያዝነው ዋጋ በትክክል የተቀመጥንበት እዚህ አላማ በትክክል አፈሙዛችን የወጣበት ወጣበት፣ ይሄ በጣም የከበረ አላማ፣ የተቀደሰ አላማ የነፍስም የስጋም ዋጋ የምንገብርበት የምንገብርለት የከበረ ዓላማ። ሐዘናችን አሁን አይደለም የምንገልጸው። ይህን ቃሌን እንዳትረሱት። በእርግጠኝነት ነፃነታችን አውጀን ነፃነታችን መቼ ነው የምናወጀው? ጠላቶቻችን አጥፍተን አዲስ አበባ ላይ ከሌሎች የት ወንድሞቻቸው ጋር ጎንደር ካሉት፣ ሸዋ ካሉት፣ ወሎ ካሉት ወንድሞቻቸው ጋር ዝክረ ሰማዓታት ሐውልታቸውን አዲስ አበባ ላይ ተክለን ነው የምናከብረው። ያኔ በጋራ እናነባለን እናለቅሳለን፣ በደንብ ያኔ ሐዘና ይሄን ቃል እንዳትረሱ። እሚቀር ማንም አይሆን አይቀርም። ያ እርግጠኛው እኔ ነው የምነግራት። ሰባት ስምንት ምናምን አይደለም። የወንድማችን 40 ሳናወጣ በዚህ መካከል በ30 ቀን ውስጥ አንድነታችን ነው ያለ እንደመለው አማራ፣ እርግጠኛ ሁኝንም የምናገረው። ከዛ ማግስት ምን አለ እምላችሁ? ተንሳይ አለ እምላችሁ፣ ድል አለ እምላችሁ፣ ማሸነፍ አለ። ከዛ ማግስት ነው በጋራ ያን ዝክረ ሰማዓታት አዲስ አበባ ላይ ዛሬ ከሚሰዱት ዛሬ ሁሉን ነገር አዛብ ምንድን ነው የኃጢአትን ፍትወታቸውን ከሚያረኩበት ከተማ ላይ ሐውልታቸውን አቁመን ነው ያን ሐዘናችን የምንወጣው። ስለዚህ ምን እናድርግ ነው አሁን፣ እንደ መብረቁ እንደ ጎጃም እንደ አማራ ምን እናድርግ? ኦርቶዶክስ በብዛት እዚህ አለ አይደል? አላችሁ አይደል? አይደል? ሌላው እምነትም ይኖራል። እኔ በዛ በኦርቶዶክስ ውስጥ ስላደኩ አንድ ምሳሌ ልነግራችሁ ነው መሆን ያለባችሁ። በኦርቶዶክስ ውስጥ ቤተክርስቲያን አለ፣ በቤተክርስቲያን ውስጥ ካህን አለ። ወታደር ማለት ህይወቱ እንደ ካህን ነው። ካህን ምን እንደሆነ ልንገራችሁ አንድ ምስጢር። በተለይ ደግሞ መብረቁ ከዚህ በኋላ ይህን መሰረት ምንድነው ባህሪው አድርጎ ልምዱ አድርጎ ባህሉ አድርጎ እንዲወስደው ፈልጋል። ካህን ምንድነው የሚያደርገው ቅዳሴ ከመግባቱ በፊት ለምሳሌ፣ ጠዋት አንድ ሰው ጋር ይሰዳደባል በአጋጣሚ እምቢ ብሎት እንኳን ሊገጥመው ይችላል፣ ሊጣለው ይችላል። ገፍቶ ሄዶ እኮ ነው ምናልባትም፣ እሱ በታች ውሃ እየጠጣ በላይ አደፈረስክ ብሎ አንዱ ሊጣለው ይችላል። ስለዚህ ምን ያደርጋል መሰለ፣ ነገ ጠዋት ቅዳሴ ከመግባቱ በፊት ጥሩ ጦ ይሄድና ይቅርታው ጓዴ ይቅርታ ወንድሜ ብሎ ይቅርታ ይጠይቃል። እሱ አይደለም ወደ ቅዳሴ ሲገባ እግሩን ሁሉ ታጥቦ ንጹህ ሆኖ ነው የሚገባ። ለምን ህዶ ቤተክርስቲያን ስለሚቀደስ ቅዳሴ ሲገባ ያ የሚያቀርበው መስዋዕትነት ከእግዚአብሔር ዘንድ እንዲደርስለት ነው። ካለዛ ያ የሚያረገው ያ የሚደክምበት ድካም ቤተ መቅደስ ውስጥ ዋጋ ከንቱ ነው የሚሆነ፣ ዋጋ አይኖረው፣ ከእግዚአብሔር ዘንድ አይደርስም። በምን ይሸፈናል? በዛ በቂም በበቀል ይሸፈናል። ወንድሙ ላይ ያለውን ቂም ወንድሙ ላይ ያለውን በደል ይቅር ሳይል እግሩንም ልቡንም ሳያጥርባት የለበትም ብሎ ያምናል። ስለዚህ ንጹህ ሆኖ ነው የሚገባው። እናንተም እሱን ነው የምትሆኑ። ወታደር ይሄው ነው፣ ለምን በየቀኑ መስዋዕትነት ነው የምትገቡ። ይሄው መንበረን አያችሁ እኮ፣ ይሄው ሌላውን አያችሁ። ከእናንተ በላይ ሞትን ማንም የሚያውቀዋል። ስለዚህ ያ ሞታችሁ የክብር ሞት እንዲሆን፣ ያ መስዋዕትነት የከበረ መስዋዕትነት እንዲሆን፣ ያ ሞታችሁ የክብር አክሊል እንዲያስጥ፣ የተገባ ሆኖ እንዲገኝ፣ ሁሌ ንጹህ ነው። ከወንድሞቻችን ጋር ፍጹም ይግፈኛ መጣ ምንድን ነው ይስደበኛ ከፈለገ ደስ ይበለው፣ ይምተኛ ከፈለገ ደስ ይበለው። ከሞት በታች ያለውን ነገር ያውርድብኝ ደስ ይበለው፣ ይርካ በቀለቅ ንጹሕ ሆነ መኖር ሁል ጊዜ። ቂም ካለ እሱን እርግፍ አድርገን ተው። የማይሞት ማንም ስለሌለ ግማሾቻችን አንደርስ ይሆናል እስከ ነጻነቱ ድረስ፣ ግን ንጹሕ ሆነ መኖር በየደቂቃዋ በየሰዓቷ፣ ካለ ወደ ጎን ወንድማዊ ግፊያ እንዳይኖር፣ ወንድማዊ ልፊያ እንዳይኖር፣ አንዳችን እንኳ በውስጣቸው ቂም እንዳይኖር። የለም በእርግጥ አውቃለሁ፣ ገናና ነው መብረቁ በጣም ገናና በጣም የተለየ በየቀኑ የምትሰሩት ምን፣ ከዚህ እስከ ደንበጫ ደም በጫ ዓለም ያቀው እንዴ ሰው የሚጎለው ምንድን ነው? እንደ ካህን ንጹህ ናችሁ መገኘት፣ በጣም በዚህ መካከል የምንከፍለው ዋጋ የከበረ እንዲሆን፣ ዓላማችን ጫፍ እንዲደርስ፣ ነጻነታችን እንዲታወጅ ፍጹም እንደ ካህን ንጹህ ነው። ከዛ ቅድም እንዳልኩት ደግሞ ምን ስትገቡ፣ መስዋዕትነት፣ ከዛ ደግሞ ድል ይሄ ያለ ነው የባህሪያችሁ ወቅ ቢሆኑ ከዛ ምን ማድረግ ከዚህ ቀጥሎ፣ እንደዛ ከሆናችሁ መሰረቱ እንዳይናድ መጠበቅ አየህ መዝገቡን በዛ ቅድም ታዜ እንዳለው ምንም ባልነበረበት ሰው ሰርግ ላይ ጥይት ሲተኮስ ሲደነግጥ በነበረበት ዓለም ላይ ሰው ከተማ ላይ አይደለም እንደናንተ ወጣት ሆነ ማለት ሌላው እንኳ የበቃው ሰቆቀውን እንኳን በልኩ የሚረዳው ሰው ከተማ ላይ ሲዘንጥ በነበረበት ዓለም ላይ ከዚህ ሞጣ ላይ ጥይት ያጮህ ያን የገና 2014 ያኔ አጣ፣ ግን ደግሞ በየቀኑ የሚያብብ በመስዋዕትነት ላይ ከዛ ስተፊን ታስታውሳላችሁ። በቃ አለቀም እሱን አጣ፣ ግን ደግሞ በየቀኑ ምን ምን እያለ ነው የሄደው፣ እየናረ ንረቱን እየጠበቀነ ሄደው ነበር በቁጥር እየጨመረ በግዳጫ አፈጻጸሙ እየጀመረ እየጨመረ ግርማ ሞገሱ የበለጠ ከፍ እያለ እያደገ ነው ሄደው። ትናንት ደግሞ ወንድማችን አጣለ። አሁንም ያንን ንረት መጠበቅ እስከ መጨረሻው የሚጎል ይኖራል፣ ጎደሎ ይኖራል። ያ ጎደሎ ማን ብቻ ይሞላው ፋዜ ብቻ ሊሞላላ አይችልም። ሌላው እሸቱ ብቻ ሊሞላላ አይችልም። እናንተ ብቻ ልትሞሉት አትችሉ። እሸቱ የመብረቁ ሰብሳቢ ነው። ፋዜ የመብረቁ ሰብሳቢ ነው። ተፈሪ የመብረቁ ሰብሳቢ ነው። ዘመነካሴ የመብረቁ ሰብሳቢ ነው። ሁላችን የሆነን ሁላችን የአንድ ጎደሎ እምንሞላው ተጠራቅመን በጎ ሆነ ስንንቀሳቀስ የአንድ ጎደሎ መሙላት ሐዲዱን መጠበቅ መሰረቱ እንዳይናድ በእነዚህ ሰዎች የማጣት ብዛት እንዳይናድ እሱን ጠብቀን መሄድ። ሌላው በጣም ቀላል። እሱን ጠብቀን ከሄድ በጣም በንጽህና የወንድሞቻችን ሀዘናችን እንዳልኳችሁ ቀን አለው ጊዜ አለው። እንዳትረሱ ይህን ቀን እናከብረዋለን። ያኔ እናንተ የመብረቁን ያን ግርማ ሞገሱን ጠብቃችሁ ታሪኩን ጠብቃችሁ ደግሞ እንዳይንኮናሽ በክብር የወደቁበት ዓላማ በተራ ትንሽ ደቃቃ ነገር፣ በተለይ ደግሞ በስጋዊ ፍቶት በስጋዊ ፍላጎት እንዳይንኮራሽ አደራ። እሱን ጠብቀን ወንድሞቻችሁ መቻል ጎደሉ አለው ሰው ነው፣ በቃ አለቀ። እኔ የምችለው ምንድን ነው? አሁን በተፈጥሮ ሰዩም የማያስተካክለው ግን እሸቱ የምችልለት ምንድነው? ጎደሎ ያለ ያን ማወቅ። ተፈጥሯዊ ጎደሎ የታዜ ተፈጥሯዊ የሆነ ጎደሎ ምንድነው ያለ እሸቱ፣ ያን መሸከም ግዴታው እሸቱ ሙሉ ሆኖ መሰል እንደ ከዘመነ ካሴ ጋር ሰዓት ወጣ ነው ምንቀ የሚንቀሳቀሱ ማት ጎደሎ አለው በእሸቱ ውስጥ። ያን ጎደሎን ግን ማን ተሸክሞታል? ዘመነ ካሴ ያን ጎደሎ ማን ተሽክሞታል ተፈሪ አለ ዘመኑ አይቻልማ ሙሉ አይደለሁም እንዲያ በመሆን ውስጥ ነው አብረ ያለ ነው እስካሁን ድረስ እናንተ የምትችሉት ጎደሎ ምንድነው በወንድሞቻችሁ ከዛ መረዳት ነው በቃው ይሄ የሸቱ ተፈጥሯዊ ጎደሎ ነው ይሄን እረዳዋለሁ ምንም እንኳ ያረ እሱን እያረጋችሁ እያ ወንድሞቻችሁ እያወቃችኋቸው ከዛ እየቻላቸው ተፈጥሯዊ የሆነውን ነገር ደግሞ መቻል እያደረግን በየቀኑ በእርግጠኝነት በድል እንገሰግሳለን ነገ ከዛሬው በተሻለ ሁኔታ ቅድም እንደተባለው የወንድማችን ክብር እሚመጥን ተጋድለውን የሚመጥን የሞተበትን ዓላማ የበለጠ ደግሞ ወደ አንድ ምዕራፍ ከፍ የሚያረግ ስራ በቅርብ ድርጅቱ እራሱ እየቀመረ ነው እያዘጋጀ ነው። ለሱ በስነ ልቦና እንደ ትናንት ነው ሁሉ በደንብ ስመዘጋጀ ዛሬ በደንብ በክብር እንደሌለ ሁሉ በደንብ እንዴት ነው እየዋሉ ያለ እስኪ ሄደን ዝም ብለን እንያቸው፣ እንዲሁም እንደዚህ ተሰራትፋቸው ሳይሆን የፈለግነው ነው እስኪ እንደዋዛ ዝም ብለን አዋዋላቸው እንያቸው ብለን ነው ሩጠን የመጣን ግን፣ ዘወትራዊ እዚህ በግብርም በሌላም በሀሳብ በድርጊት እዚ ከእናንተው ጋር ከእናንተው ጋር አብረን እንቀጥላለን። መልካም ባህል ሁንላቸው። እግዚአብሔር ስጥልኝ። አመሰግናለሁ።